የሰሜን እዝን ከተባበሩት እጃችን አናነሳም ካሉት የእዙ አባላት ጋር በመተባበርና ሊተባበሩ ፈቃደኛ ያልሆኑትን ደግሞ በኃይል ተልኳቸው እንዳይወጡ ዲሞቢላይዝ ወይም ደግሞ ዲስቴብላይዝ በማድረግ የተደረገ እንቅስቃሴ ነው። በጣም ፈጣን የሆነ እርምጃ ነው የተወሰደው። በኦልሞስት በ45 ደቂቃ ውስጥ እዙን በሙሉ ለመቆጣጠር የተቻለበት ነው፣ አንዳንድ ፖኬቶች ላይ ከቀሩት ውጪ። እኛ በክብር እንኖር እንድንኖር ዘንድ እሱ ተዋርዷል። ምን እንደሆነ ትዝ ይለናል። ሰሜን እዚህ ሲጠቃ እጅግ ኢሰብአዊ በምድር ላይ ተፈጽሞ የማያውቅ እጅግ አሰቃቂ ወንጀል ነው የተፈጸመበት። ያ ውርደት ለማን ብሎ ነው የተቀበለው? ለእኛ ብሎ ነው። እኛ ደግሞ ምን እንሆንለት ነው ለሱ? ስለዚህ ከዚህ አንጻር ዘመቻውን ከዳር እስከ ዳር እንደ አንድ ሰው ማቀጣጠል ይጠበቅባቸዋል። አይ ቲንክ የሚቀረን ነገር ለዚህ ቦታ የሚኖረን ርህራሄ አለብያላስብ